ከዚህ ከዓለማዊ ተዓሉቅ ወይም ደግሞ ተስስር ራሳቸውን ነፃ አድርገው ልባቸውን ከዱንያ ፍቅር አጽድተው ሀሳባቸው እንዳ ለአኺራ አድርገው ለአኺራ የሚሰሩ እነዚያ ደጋጎቹ የአላ ባሪያዎች ናቸው ሱፊዮች። እነሱን የወደደና ወደ እነሱ ራሱን ያስጠጋም ያው ሱፊይ ነው ተብለው በተለምዳዊ አጠቃቀም ወደዚያ ኢንቲሳብ ይሆናል። እነዚህ ሰዎች መንሃጃቸው ምንድን ነው?

የሳሓቦቹና የታብዕዮቹ የአትባዑ ታቢዒንን መስመር ያስቀጠሉ ኢማሞች የነሱን መንገድ የያዙት አህሉሱና ወልጀማዓ ይባላሉ። በዐቂዳ ያንን የያዙ በፊቅህ ደግሞ ከአራቶቹ አይማዎች ያልወጡ ደንድ ከአራቶቹ ጋር አብረው ሊጓዙ የሚችሉ ሌሎችም ዑለማዎች፣ ሌሎችም ፈትዋዎች በመዝሀብ ደረጃ ተደውኖ በደንብ ተቀምጦ አሁን አትባዎች ባይኖሩትም ነገር ግን እንዲህም አለ እንዲህም አለ እንዲህም እያለ ተብሎ ፈትዋ የሚሰጥባቸውን ያንን ከአራቱ መዝሀብ ፊቃሀ መንገድ ሳያወጡ የሚጓዙትን አህሉ ሱና ወልጀማዐን ነው ሱፍይ ምላቸው። ያው ሱፍይነት ተጨማሪ እንደ ማዕረግ አድርገን አርገን እናስበው እንችላለን። ግን አሁን በተለመደው አጠራር ጠያቄዎች የሚጠይቀው አሁን ስላለው አጠቃቀም ስለሆነ ስለዚህ አሁን ያለው አጠቃቀም ሱፊዎች ከተባለ አሉ ሱና ወል ጀማዓ ማለት ነው፣ ያኒ ስለዚህ የአንድ አንድ ሳንቲም ሁለት ገጽታ እንደማለት ነው። ምናልባት አንደኛው ሱፊ የሚለው ስም ከተሰውፉ ጋር ተያያዥነት ያለውን ጃኒብ የሚገልጽ ስም ሲሆን ያኛው ስም ደግሞ ተለምዶ ያጠቃቀሙ ዓቂደተን ወአሕካመን የመሳሰለውን የሚያሳይ ይሆናል።

የሙዓመላውን የመሳሰለው ኛው ስም ይገልጸዋል። ግን በዘመናችን ብዙ ሰዎች እየተጠቀሙበት ያለው እኛ ሱፍዬ ሲሉ የሚፈልጉት እኛ አህልሱና፣ አወልጀማ፣ አሻዒራ፣ ማቱሪድያ ከአራቱ አይማዎች መዝሀብ ማኖጣ ማለት ነው ባጭሩ። በተቃራኒ ሰለፊያ የሚለው ስም በአሁን ሰዓት ሰዎች ለምንድን ነው የተጠቀሙት? በአብዛኛው ያለ ቦታውን ቢሆን አጠቃቀሙ ያለ ቦታውን ቢሆን የሚጠቀሙት የተጅሲም እምነትን የያዙና ለተጅሲም ጥብቅና የቆሙ ሰዎች ለተውሒድ የቆሙትን ለተንዚህ የቆሙትን የሚዋጉን እኛ እንጂ ሌላ ሙዋሒድ የለም የሚሉትን ያለ አግባብ ያለ ሐቅ ሰውን የሚያከፍሩ ሰዎችን በዚህ ስም ይጠሯቸዋል። እራሳቸው በዚህ ስም ስለሰየሙ ማለት ነው። የእኛ ስም ይሄ ነው ብለው ስለሰየሙ እንደ አዲስ አጠቃቀም ወይ ደግሞ እስጢላህ ሰለፊ ወይም ሰለፍያ የሚባለው ይህንን ሰዎች ለዚህ ጉዳይ የሚጠቀሙት ሲሆን፣ ወደ ሐቂቃው ስንመጣ ግን እነዚህ አይነት ሰዎችን ሰለፍያ ብሎ መጥራቱም ደግሞ ትክክል እንዳልሆነ ደግሞ ይታወቃል። ስምም ቢሆን ማዕና ስላለው በቃ ዝም ብሎ ለቀጫጫውም ከበደ እንደሚባለው አይነት አይደለም። የደካማውም ምንም እንኳን ሌላውን ራሱን ማሸነፍ ማይችለው እንኳን አሸናፊ እየተባለ እንደሚባለው ይሄ ስም ዝም ብሎ የሚወረወረው ሳይሆን ይሄ ለማዕና የተቀመጠ ማዕናው ታስቡበት የተቀመጠ ስም ስለሆነ ከማዕናው ጋር ለማይሄደውን መጥራት የለብንም። ለምሳሌ ሙስሊም ይለው የጋራ ስም ነው አይደል? ሙስሊሞችን እያነ ነው ይሄ ሙስሊም ነው፣ ያ ሙስሊም ነው፣ ሙስሊሞች ናቸው ይባላል። ከለሩ ምን አይተን ሳይሆን ወይ ደግሞ ስሞችን ዝም ብለን እንደምንበትነው እንደምንረጨው አይነት ሳይሆን የሚከተለው እስልምና ሃይማኖት ነው ስላለን ነው ሙስሊም ያለነው። ይህንን ሰውዬ የክርስትና ሃይማኖት የሚከተለው ክርስቲያን እንለዋለን። ሙስሊሙን ክርስቲያን አንልም፣ አይቻልም። ክርስቲያኑን ሙስሊም አንልም። ስለዚህ የሆነ ያንን የሚገልጽ ነገር ሲገኝበት ነው ያንን የምንጠራው። ሰለፊ የሚለውንም ስያሜ የምንጠራው ለእነዚያ ሦስት መቶ ዓመታት ውስጥ የነበሩት ለሰሐቦቹ፣ ለታብዒዮቹ፣ ለእትባዑ ታብዒን ለዘመኑ የነበሩ ሰዎች ናቸው። ሰለፊያም እነሱ ናቸው። ሰለፊዮች እነሱ ናቸው። ያኔ ወይም ሰለፎች እነሱ ናቸው። ምናልባት ሰለፊ ሲባል ኒስባ አድርገ ነው ወደዚያ ራሱን ያስጠጋ በሚል ከወሰድ ነው ወደዚ፣ በምን አስጠጋ ራሱን እምነታቸውን በመከተል ከሆነ ሙጀሲሞቹ ሰለፎችን በእምነት አልተከተሉም። ሌሎችም እነሱ ያለ ሀቅ የሚያከፍሩባቸውን ጉዳዮች ይዘው ተወስል ተበሩ ከነስቲ ጋ የሚያደረገ ሰው ሙሽሪክ ካፊር፣ እንደዚህ እንደሚሉት ከሆነ በዚህ አካሄዳችን ሰለፍን ተከተልን እያሉ ከሆነ ውሸታሞች ናቸው። እነሱ ሰለፍን በዚህ ጉዳይ አልተከተሉ። በብዙ በጣም ያፈነገጡባቸው ፊቅሃዊ መስአላዎችም ሳይቀሩ የእነሱ ሼኮች ያፈነገጡባቸው ፊቅሃዊ መስአላዎችንም ብንመለከት ከሰለፎቹ የወጡ ናቸው። ስለዚህ በዓቂዳ በአሕካም በብዙ መሳኤሎች ላይ የኸለፉባቸው መሳኤሎች ላይ መቼም እያንዳንዱ መሳላ ላይ ይኸልፋል አይባልም። የሆነ አንጃ ሲመጣ በሆነ በሆን ነገር እኮ ይስማማል። ክርስቲያኖች እንኳን ስለ ዩሱፍ፣ ስለ ዩኑስ ዮናስ ብለው ዮሴፍ ብለው ስለ ያሕያ ዮሐንስ ብለው በስም ደረጃ እኮ ያነሷቸው አንዳንድ የሚመሳሰሉ ቂሳዎችን ቁርአን ላይ የምናገኛቸውን ክሳዎች ወይም ነቢዩ አለይሂ ሰላቱ ወሰለም የተናገሯቸው ክሳዎችን እዚያም እኩል የምንሰማበት ነገር አለ። እንዴ በከኒሳ መሀል መንገድ አጠገብ እያለፍንም ቢሆን በምንም ቢሆን ይሰማናል። የሆኑ የሆኑ ነገሮች እንዴ እኛም ጋር እንደዚህ ያለ ሲሉ እንሰማለ ክርስቲያኖቹ። እና በሁሉም ነገር ይለያያል ማለት ስላልሆነ እነዚህም ሁሉንም ነገር ሰለፎችን ይኻልፋሉ ማለት ሳይሆን ዋና ዋና ጉዳዮች ላይ ግን ሰለፍን የሚኻልፉ ሰዎች ስለሆኑ ሰለፊያ ሊባሉ አይገባቸው። ጥያቄው አሁን ያሉትን ፊርቃዎች ፊርቃዎች አሉ ዋቂዕ ነው። አንዳንዶች ካልተሸሸጉ በስተቀር መኖር ስለማይችሉ ይህን ቦታ ካልተደበቁ በስተቀር ወይም ሙስሊሙ ጂስም ላይ አህሉ ሱና ጂስም ላይ ካልተጣበቁ በስተቀር እንደነቀርሳ ማለት ነው። እንደ ካንሰር እዛ ላይ የተለጥፈው ነው እንጂ ኑሯቸው እያሰፉ የሚመጡት አቅማቸውን እያደራጁ እየተሰራጩ ይመጡት ሙስሊሙ ገላ ላይ ገብተው ስለሆነ አትከፋፍሉን፣ ሙስሊም አንድ ነው ምናምን ይላሉ። አትከፋፍሉን ያሉ ሰውዬ እንግዲያም ስንትና ይግባ ሰትለው አይንትን አይገባም ብሎ ደግሞ ያስወጣ ባህል ለምን ነው ሲለው ይሄ ሱፊይ ነው ብሎ ያባረዋ። ስለዚህ ያው እንደ ዋቅ መሬት ላይ ያለውን ፊረቆች ካየን አህሉ ሱና አለ፣ የአህልሱና ተቃራኒዎች አሉ። እንደ ሀበሻ ነባራዊ ሁኔታ ካየን ኢትዮጵያ ውስጥ በዋናነት ጎልቶ የሚታዩት እነማን ናቸው? አህሉ ሱና አለ። የአንዮቹ የአንዮቹ የአብሬቶቹ የቃጥባሪዎቹ፣ የእነዚህ እነዚህ የአውልያ አላህ ወዳጆች የአውልያ አላህን መስመር እያስቀጠሉ ያሉ ሙስሊሞች አሉ። ያኔ ቱራቱን የዲንን ውርስ በትክክል የያዙ ከዚያ አፈንግጠው ደግሞ አዲስ ዲን መምጥተው አዲስ መንገድ ዘርግተው። እኛ እንጂ ለማንም ሐቅ ላይ ያለ የለም፣ እኛ ነን ነጃ የምንወጣ ፊርቃዎች፣ እኛ ነን አልፊርቃቱ ናጂያ እኛ ነን ብለው በተንዚህ ቦታ ተሽቢህን የሚሰብኩ አላህ ይጠብቅን። አላህን ከማጥራት ይልቅ አላህ ተዓላን በጣም ቀሏቸው እጃለው፣ እግራለው እንዲህ ብለው እያለ በአቱን ይገልጻል እያለ ጎንበስ እስከ ማለት ድረስ የሚያሳዩ ሰዎች እግሩን ጀሃነም ላይ ያስቀምጣል እያሉ ብግልጽ ይረግጣታል እያሉ ያስገባባታል እግሩን እያሉ የሚያወሩ ሰዎች፣ እንዲህ እንዲህ አይነት ሰዎች የተውሒድ ጸር፣ የተውሒድ ተቃራኒ፣ የአህሉ ሱና ወልጀማዓ አዕዱ ታሪካዊ ጠላት ሆነው ለብቻቸው የተገነጥሉ ሰዎች ናቸው። ምንም እንኳን ሽፋ ናቸው የአህሉ ሱና አንስን ቢጠቀሙም እንደ ሽፋን ሰለፊያ ነን ቢሉ ግን ከሰለፍ መንገድ እያፈነገጡ ናቸው። ስለዚህ ያሉት ፍርቃዎች እነዚህ ናቸው። ሌላ ቦታ ስንሄድ ደግሞ ሺዓም እናገኛለን። ሺዓም አይነት አለው፣ በጣም ብዙ አይነት አለው። አንዳንድ ቦታዎች ላይ የሙዕተዚላዎችን እምነት ማሰራጨት እና ማስተጋባት የጀመሩ አሉ። ያኔ ሀገራችንም አይጠፋም ሀገራችንም አይጠፋም። እና እንዲህ እንዲህ አይነቶችም አሉ። ያው ለይቶ ማወቁ ሀቅ ከማን ጋር ነው ብሎ ለመከተል ያግዛል። በዚሁ አጋጣሚ አንዳንዶች ምን ብለው ያወራሉ? እራሳቸውን በዳኛ ወንበር ላይ ያስቀምጡና አንተ የሚያልከው ሀቅ ነው፣ አንተም የሚያልከው ሀቅ ነው፣ እኔ በቃ ሁለታችሁንም ወዳችኋለሁ፣ ሁለታችሁም ደግፋችኋለሁ፣ ሁለታችሁም ጋ ነኝ ያለሁት ብለው ልክ የማስታረቅ የሚመስል አይነት ስራ የሚሰሩ አንዳንዶች፣ ደግሞ በቃ ሁለታችሁም ሀቅ ላይ ናችሁና አንድ ናችሁ ይሄዱ።

አላህን ማጥራት ምንም አይፈልግ ነው ብሎ ማመን ይሄ እስልምና ነው። ከመክሉቃቶቹ አይፈልግም። ሰማይ አይሸከመውም፣ አርሽ አይሸከመውም፣ መላኢካዎች አይሸከሙትም። እሱ ነው ዓለሙን እያስተናበረ እየጠበቀ ያለው እሱ ነው ብሎ ማመን እስልምና ነው። የዚህ ተቃራኒ እስልምና አይሆንም። አላህን ከእጃይ ማድረግ፣ ፈላጊ ማድረግ፣ ሸክም ማድረግ፣ የሚወጣ የሚወርድ ማድረግ፣ ባት ያለው ነገር ማድረግ፣ ጭን ያለው ነገር ማድረግ፣ እጅ ያለው ነገር ማድረግ፣ ወልኢያዙ ቢላህ። አንዳንዶች ከፍ ብለው በቃ የሰው ልጅ በሱ አምሳል ላይ ተፈጠረውና እሱ ነው የሚመስለው እስከ ማለት የደረሱ ሰው ስላሉ ማለት ነው። ይሄ ይሄም እኩል ነው፣ ይሄም እምነት ይሄም እምነት ነው አይባልም፣ ይሄም ተውሂድ ይሄም ተውሂድ ነው አይባልም። የኛው ኩፍር ነው፣ ዳላል ነው፣ ይሄ ሐቅ ነው። ስለዚህ ሰዎች ዝም ብለው በጅህልና የዳኛ ቦታ የአስተራቂ ቦታ የሽማግሌ ቦታ አስቀምጠው ራሳቸውን እኔ ኬትኛውም ወገን አይደለሁም ይሉን ይደመጣሉ። ከፊሎች ደግሞ በቃ ተስማምታችሁ እኮ መሄድ ይችላላችሁ። ተስማምታችሁ ሲባሉ የጠመመው ይቀና ለማለት ፈልገውበት አይደለም። እንደዛ ሲሉ የሳተው ይመለስ አይደለም። አንዳንዴ መስማማት የተሳሳተው በመመለስ ሊሆን ሊሆን ይችላል። አንዳንዴ ደግሞ በቃ አንተም የያዝከውን ይዘሃል ተብሎ ሊሆን ይችላል። እንደ እስልምና የመዛሂብ ኪላፍ ቢሆን አንተም መዛሃብ፣ አንተም መዛሃብ ይባላል። ይሄ ግን በጣም የጠለቀ ዋናውን መሰረት ማዕሪፈቱላህ ላ የሚባለው መሰረት የሚንድ ስለሆነ ተሽቢህ እስልምና ሊሆን አይችልምና ሰዎች እንዲለዩትም ያስፈልጋል። እንዲያውቁት እና ካወቁት ሐቅን ለመከተል ያግዛቸዋል። አንዳንዶች ከዚህ በፊት አንስቼዋለሁ፣ የግል ፀብ ይመስላቸዋሉ። እነዛ ነው እንደ ትልቅ ሰው ራሳቸውን ቆጥረው እስኪ እናስታርቃችሁ ብለው ለምጣት የሞክሩ ሰዎች ማለት ነው። አንዳንዶች ደግሞ የቡድን ፀብ አድርገው በቃ የዚህ ድርጅት እንትን ስለሆን የተቋሙ ባለቤት ስለሆን ተቋሜን ለማስከበር ይመስላችኋሉ። ጉዳዩ ግን በጣም ከዚህ የሰፋ ነው። ለአላህ ክብር ነው፣ ለአላህ ስብሓነሁ ወተዓላ አዘማ ነው። እኛ ዲፋዕ እያደግን እየተከላከልን ያለ ነው። አላህን ጅስም አተርቡት፣ አላህን አትሳደቡ። መን የቁል ኢነ አላህ የጅሊሱ ዓለ ዓርሽ ፈቀድ ሸተመ አላህ። አላህ አርሽ ላይ ይቀመጣል ይደላደላል ያለ ሰው አላህን የሚሳደብ ሰው ነው። አላህ ሚሳደብን ሰው ደግሞ መክሮ መመለስ ግድ ነው እና ሐቁን ሰዎች ማወቅ አለባቸው።